የአማራ ክልሉን ጦርነት ተከትሎ ለአስር ወራት የቆየው አስቸኳይ ጊዜ አዋጅ በታወጀበት ባለፉት ሀያ ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታዩና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል፣ ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጁ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከተካሄደው የአፍሪካ መሪዎች ጉባኤ ድረስ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 እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ የሰመኩ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል።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 ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቶም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳ ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ፣ በሕገ መንግሥቱ በተሰጠው ስልጣን መሰረት አንድም የእርምተ እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው።